አሰላሙ አለይኩም ወረህመቱላሂ ወበረካቱ። አባይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው እንሻላ። ዛሬ ደግሞ ክፍል አምስት ቅድሚያ ለአቂዳ እኔ የተማርኩትን ሊሸነጡ ይቻነው እንሻላ። ያው አልተማራችሁ እንደኒ አዲስ የሆናችሁ እኔ ያው በቅርብ ነው የተማርኩትና

ሹራ አንቀጽ 13 ላይ ማለት ነው ሀ መስመር አረንጓዴ መስመር የሆነው ያው ትክክለኛ መልሱ ነው ማለት ነው ኢንሻአላህ ጥያቄ ሁለት ይህን የቁርአን አንቀጽ በተመለከተ የተፋሲር ሊቃውንቶች ጠቅለል ሲያደርጉት ምን አሉ ለ ለናንተም የነገገላችሁ ከእናንተ በፊት ለነበሩት አንዲን ሃይማኖት ዲን ለማለት ነው። ኢንሻላህ ጥያቄ ሶስት እስልምና ማለት ይህ ነው። ሀና ለማለት ነው። ሀመር ሁሉም መልስ ናቸው። ሀ የመጀመሪያዎቹም የመጨረሻዎችም። መልእክተኞች አላህ የላከበት ዲን ነው። ከአደም ዓለይሂ ሰላም ጀምሮ እስከ ነቢያቶች ነቢያችን ሰለላሁ ዓለይሂ ወሰለም ድረስ የተላኩበት ዲን ነው። ጥያቄ አራት እኔ ከሙስሊሞች አንዱ ይሆን ነው የታዘዝኩት፣ ያሉ ነቢይ ማናቸው? ናቸው፣ ሃ ኑህ ዓለይሂ ሰላም። ጥያቄ አምስት ከኢብራሂም መንገድ የሚያፈገፍግ ወደ ኋላ የሚል ነፍሱን ያሞኘ ያቄለ ቢሆን እንጂ ያለው ማን ነው?

አድርገህ ግዴለኝ ከዲጋጎች አስጠጋኝ ያሉ ነቢይ ማናቸው? ሀ ነቢዩላህ ዩሱፍ ዩሱፍ አለይህ ሰላም። ጥያቄ ስምንት በሱረቱ ዩኑስ አንቀጽ አንቀጽ ሰማንያ አራት ላይ ማለት ነው። ህዝቦች ሆይ በአላህ የምታምኑ ከሆናችሁ ከሆናችሁ በእርሱ ላይ ተመኩ፣ ሙስሊሞች እንዲሆናችሁ እንዲሆናችሁ አሉ። ሙሳ አለይሂ ሰላም። ጥያቄ ዘጠኝ ሱረቱ አዕራፍ ላይ ማለት ነው። ሱረቱ አዕራፍ ላይ አንቀጽ መቶ ሀያ ስድስት ላይ ፊራኦን ፊራኦን ከኛ አትጠላም አሉ አሉት በጌታችን ተአምሮት ማመናችንን እንጂ አሉት። ጌታችን ሆይ በእኛ ላይ አፍስስ በእኛ ላይ አፍስስ፣ ትግስትን ስጠን። ግዴለን ግዴለን ሙስሊሞች እንድርገን ሙስሊሞች አድርገን አሉ። አዕራፍ አዕራፍ ሱረቱል አዕራፍ አንቀጽ መቶ ሀያ ስድስት ላይ ማለት ነው። ወይ ተበተብተብኩ ግን እኮ ይጠፋ ድካምር። ዛሬ የተማረው ለነገ፣ ነገ የተማረው ለተነገ ወዲያ ይጠፋናል። ደጋግመን ደጋግመን ታላነብብ ነው ማፊ ማሃፈዝ፣ ማሃፈዝ ማለት ነው በጭንቅላታችን እና ወዶቼ እንሻላ አዳምጦ ትንሽ ትንሽ ነገር ለድናችን መማር በጣም አሪፍ ነው። ወላይ አትኩትኩ ላይ እና እንትን ላይ ተገትረን ድራማ ላይ ሩታ እንዲያለች አብረሽ እንዲያለች ተምትሉ ትንሽ ትንሽ ተማር ወላይ ለዲናችን ማለት ነው። ቀሪው ዲናችን ስለሆነ አውቶ ዲና ጎን በጎን ለዲናችንም መማር ማለት ነው እና ተማሩ ውዶች እንሻለን